ያ ነገር ደግሞ በጣም ደክሞኛል። ታውቃላችሁ አሁን እኔ ፊዚካሊ ስታዩት የተጎዳ አልመስልም፣ ግን ብዙ ጊዜ ማንንም ፊት አላለቅሰም አላለቅስ አላለቅስም ይሄ ኢምባይንስ እንትን ስለምን እንጂ ውስጤ እስጥር ነው የሚለው። በየቀኑ ቢያንስ በቃ ሰርታችሁ እንኳን ማታ ገለጥ አርጋችሁት የምትሰኙት እንኳን አልጋ ትላፍቃላችሁ ማርያምን። እኔ ስምንት ዓመት ሰራ ስምንት ዓመትም እዚህ ሀገር ማለት ነው አንድም አንድም ቀን አንድ ምቀል ጋር ላይ ተኝች እንኳን አላውቅም። ታውቃላችሁ አሁን ደግሞ ያለሁበት በጣም አስጠልቶኛል። ስለዚህ ደግሞ ውድ እህት ወንድሞቼ፣ ይህን ቪዲዮ የምታዩት ቪዲዮን ላይክ አድርጉልኝ፣ አበረታቱኝ። ወደ ተሻለ ጥሩ ዩቱበሮች ከኔ የተሻለ ደረጃ ላላችሁ ሼር አድርጉልኝ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቲጂ ባላገራ ዩቱብ ቻናል ሰዎች እንዴት ከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁ ቪዲዮ እናንተም የምትማሩበት እኔም ደግሞ ብዙ ትምህርት የወሰድኩበት ነውና ታሪክ ነው። እኔ በቤተሰብ ጫና ነበረብኝ፣ ደግሞ ሰዎች ይወዱኛል ብዬ አላስብም ነበረ። እናቴ ቤተሰቦች እናቴ ጋር የወንድ ልጅ ወንድ ልጅ ያልነበረምና ቤተሰቦቿ እንትን የሚሰጡ ፍቅር የሚሰጡት ለወንዶች ልጆች ነው፣ እና በእናቴ በኩል ፍቅር አላገኘውም ብዬ አስባለሁ እና ደግሞ ታናናሽ ወንድሞችም ስለነበሩኝ እኔ ትኩረት እንዳይሰጥ እነሱን እንድከባከብ ስለምታደርገኝ እናቴ እናቴ አትወደኝም ብዬ ነበር ማስበው። እና እናቴም አትወደኝም፣ ሌሎች ሰዎችም አይወድኝም ብዬ ማንም ይወደኛል ብዬ አስቤ አላውቅም አረብ ሀገር እስከምሄድበት ድረስ ማለት ነው። እና አረብ ሀገር ሄጄ በመጀመሪያ ጊዜ ቤሩት ሄድኩት። ቤሩት ሄጄ በደላላ ነው ሄድኩት ደላ ነው ኢትዮጵያ ብር ከፍዬ መጥቼ እሳ ቤሩት ከገባሁኝ በኋላ ሜዲካል ውስጥ ምናምን ቢሮ ስትወርደኝ፣ ሴትዬ የሁለት ወር ደሞዝሽን ወስዳለዋል፣ የሁለት ወር ደሞዝሽ የቢሮ ነው ብላ አስተርጓሚ ነገረችኝ። ያው የመጀመሪያ ስደቴ ስለነበረ አልከፍልም፣ እኔ ኢትዮጵያ ከፍዬ ነው የመጣሁት ብዬ እሪ ብዬ ተጣልቼ መጣሁ። አልክሼ ወደ ቤት መጣሁ፣ ከሴትዮ ጋር ማለት ነው። እና ሴትዮ ደግሞ አራት ወንድ ልጆች የነበሯት ሴት ልጅ በጣም ነው የምትወደው፣ የልጅ ልጆቿን እንደ ነፍሷን የምታየው፣ ይሄንን በጣም የምትወደኝ ቋንቋ ሳልችል እንኳን በቃ እየመጣች ተከሻዬ መታ መታ እያደረገች አንዳንዴ ትስመኛለች ምናምን፣ ና ደግሞ በሳም የወደኝ ሰውም የለም ብዬ ነው የማስመው እና ያ የቤተሰብ ጫነም ስለነበረብኝ እናቴም ለወንዶች ልጆች ስለምታደላ በዛ ላይም ደግሞ ማድላት ብቻ ሳይሆን እኔ ትልቅ ናት ብለ ስለምታስበኝ ፍቅር የሚሰጣኝ ሰው አልነበረም፣ በአጠቃላይ ማለት ነው እና ግን ከዛ ከአረቧ ጋር ደላላው ጋር ሄደን የሁለት ወር ደሞ ውስጥ ከፍላለሽ ባለኝ ሰዓት እኔ ለራሴ ቤሩት ሄድኩ። ተበድሬ ተበድሬ ነው ክፍዬ በመከራ ብር አድርጌ ነው አራት ሺህ ብር ከፍዬ እየወጣሁትኝ፣ የዛ ትከፊም ሲጀመር መክፈልም የለብኝም። ሴትዮዋ ናት ትኬቱን የቆረጠችው ሁሉ ነገር ያደረገችው። የደላላ ነጁ ብቻ ነው የበላው። ከዛ በቃ ከሴትዮ እውነት ለመናገር እኔ በትንሹ በትልቁ አላለቅስም፣ ግን እቤት መጥተን በቃ ማልቀስ ነው ማኩረፍ ነው በቃ ስራዬ። ምን ሆነሽ ነው ስትለኝ፣ እኔ አረብኛ አልችልም፣ እሷ ደግሞ እንግሊዘኛ አልችልም። እኔ እንግሊዘኛም ቢሆን የእሱን ነው እንጂ ሌላ አልችልም ነበረ እና ከዛ ምን ሆነሽ ነው የምታኮርሽኝ ስትለኝ፣ የባሰ ሲቃይዘኝ አለቅስኩ። ደላል ኢት ማይ ማኒ፣ ደላል ኢት ማይ ማኒ እያልኩኝ አለቅሳለሁ። በጣም የሚያስቀው ጥቅ በቃ ለኔ ደግሞ ሲደርብ ነው ማላቅ ሰውነት ለመናገር ወድቄ ወድቄ አሞኝ እንኳን ማላቅስ ልጅ ወይ ኔ ምን ሆነሽ ኔ ደግሞ ሲሉኝ አላቅሳለሁ። ከዛ ደግሞ ላለቅስ ካሰብኩ ተናድጄ ሳለቅስ ይዞሽ፣ በቃ ምናምን ያልፋል፣ ምናምን ካላችሁኝ በቃ ይብስብኛል እና እንደዛ ሳለቅስ ሴት እየመጣ ባይን ጠርጋ፣ ቋንቋውን አልችለውም ግን ያው ማባበል እንደሆነ ገብቶኝ በቃ እንዴ እናቴም እንደዚህ ለካ የተሻለ ኑሮ ላይ ብትሆን ኖሮ ለእኔም ለወንድሞቼም እኩል ማድረግ የምችልበት አቅም ቢኖራት ኖሮ እኔንም እንደነሱ እንደሱ ታቅፈኝ ነበር ብዬ እናቴ ለምን እንደዚህ አታደርግልኝም የሚለው ጥያቄ ተመልሶልኛል ማለት ነው። ምንድን ያደረገችው አረቧ መጣች፣ ካለችበት ተነስታ መጣች። ትልቅ ሴት ይሆናል፣ ተነስታ መጣች። ሶፍት አመጣች። እኔ ሳለቅስ እንባየም ንፍጤ አንድ ላይ እየወረደ ነው እና መታቅፋኝ ፊቴን ጠራድጋ ስማኝ፣ በቃ አይቶሽ ወንድሞች ነው ያሉሽ አራት ልጅ ያለኝ እኔ አራት ል በሰአቱ ማለት ነው እና ፎር ቦይ ሀፍ ትለኛለች። እና ፎር ብራዘር ሀፍ፣ ፎር ብራዘር ሀፍ፣ ፎር ብራዘር ፔ ትለኛለች ማለት ነው። እሺ በቃ ብዬ በትንሹ ተግባብተን ያኔ የበቀደል ላይ ምናምን ስማይ በቃ አንቺ እኮ የመጨረሻ ልጅ ነሽ እኔ ሴት ልጅ የለኝም ብላ የደለለችኝ ሰዓት እሷም እሷንም አመሰገንኳት። እሷ እግዚአብሔር አምላክ ካለችም በህይወት ካለችም ከተለያየን አስር አመት ሆኖናል። በህይወት ካለችም እግዚአብሔር ህይወት ህይወቷ የተባረከ ይሁን፣ ትልቅ ሰው ናት። ሞታም ከሆነ እግዚአብሔር ነፍቷን በከነት ያወልልኝ። እኔ እውነት በጣም ባዘንኩበት ሰዓት እንደዛ አቅፋ የእናትነት ፍቅር ሰጣኛለች እና የእናትነት ፍቅር መስጠቷ ብቻ ሳይሆን ወደ እናቴ እንዳስብ አድርጋኛለች፣ ማለት ነው። እናቴ ይሄኔ እንደሰው እንደሷ ሀብት ቢኖራት ኖሮ ወይ ደግሞ ብትማር ኖሮ ሴትም ልጅ ወንድም ልጅ እኩል እኩል ቦታ እንደሚኖረው ብዙ ነገር አንደርስታንድ አድርጋ እንደ እናት ሲከፋኝ ያቀፈችኝ እንዴት ሳለቅ፣ ሴት አባሽ ዳባስ ማጥቲ ምንድን ነው ነው ነው የሚባለው ገጠር ማለት ነው። እና ምን ሆነሽ ነው ያለቀሽ ልጅ? ምንድን ነው የከፋሽ? ለምን ፊት ሲጠቆረ? የሚል እናት ያስፈልጋችኋል፣ ታውቃላችሁ። እና ያን ጊዜ መጀመሪያው ስደት ወጥቼ ብዙ ነገር ነው የተማርኩት። በሌላ ቪዲዮ ደግሞ ስደት ላይ ምን እንደተማርኩ እነግራችኋለሁ ማለት ነው። ይሄን ቪዲዮ ደግሞ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ ዩቲዩብን አሳድጉልኝ ብዙ አዳዲስ ነገሮችን ይዤ እመጣለሁ እስከዛው ድረስ ግን እየሰሯቸውን ምንም ይጠቅማሉ እንኳን ባትሉም ባይጠቅም እንኳን እየገባችሁ አበረታቱኝ ማለት ነው ላይክ ሰብስክራይብ ያደረጋችሁ ሼር ያደረጋችሁ አበረታቱኝ እኔ በቃ ከሰው ቤት መውጣት በጣም እፈልጋለሁ እኔ ምኖረው ሰው ቤት ነው ምኖረው አቡዳቢ ነው ኢማራት ማለት ነው። ሌላ ሀገር ሆናችሁ ለምትመለከቱ፣ ወረቀት አሰርቼ የሰዎች ቤት ነው የሚሰራው። ብዙ ጊዜ ሰው ቤት ስሰራ ማለት ነው፣ አንድም ቀን አልጋ አጋጥሞኝ ያቅ መኝታ ክፍል ያለው ቤት አጋጥሞኝ ያውቅም። ሁሌ ፍራሽ እያነሳሁ እያነጠፍኩ ምናምን ነው። ስለምትከታተሉ እንችጋር እንዲ አመሰግናለሁ። ሰብስክራይብ ያደረጋችሁ ቤተሰብኩ ነው። መልካም ጊዜ።